ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በእያላችሁበት ድረስ ከጎንደር ስቱዲዮ። ዛሬ ከዋናው ስቱዲዮያችን ወጣ ብለን ጊዜያዊ ስቱዲዮያችን ላይ እንገኛለን። የምንገኝበት ስፍራ ደግሞ በታሪካዊቷ ጎንደር ከተማ በታላቁ የአጼ ፋሲል አብያተ መንግስታት ግቢ ውስጥ ነው። ነገስታቶች አዋጅ በሚያስነግሩበት ስፍራ እኛ ደግሞ ዛሬ ተገኝተን የዜና አወጃችን ወደ እናንተ ልናደርስ ወደድን። ዜናውን በመምራት እኔም መቤቱን ኛው አብራች ቆይታ አደርጋለሁ አብራችሁኑ ነው የአጼ ፋሲል አብያተ መንግስታት እድሳት መከናወን ደብዝዘው የነበሩ የውበት ማስጠበቂያ ና የጥበብ ስራዎች ዳግም ጎልተው እንዲታዩ እድል መፍጠሩ ተገለጸ። በአብያተ መንግስታቱ የነገስታትን የአኗኗር ክዋኔዎች በማሳየት ተጨማሪ የገቢ ምንጭ ለመፍጠር እየተሰራ መሆኑን የጎንደር ዓለም አቀፍ ቅርስ አስተዳደር አስታውቋል። ማርታ አዱኛ ተጨማሪ ዘገባ አላት። የታሪክ አውራ ስመገናኗ ጎንደር ከተማ ከፍ ብላ ከምትገለጥበት አንዱ በ70,000 ስኩዌር ካሬ ሜትር ላይ የተንጣለለው ና የዘመናዊ ሽሬ የአጼ ፋሲል አብያተ መንግስታት ነው። በግቢው የኪነ ሕንፃ ጥበብ ና ውበት የዘመኑን የስልጣኔ ከፍታ ያሳያል፣ የተመልካችን ቀልብ ይገዛል። ዛሬ አለም እየተጠቀምበት የሚገኘውን የውበት መጠበቂያ ስቲምባዝ እና ሌሎች ቀደምት ነገስታቱ በቤተ መንግስታቱ የጀመሩትና ይጠቀሙበት እንደነበር የጎንደር ከተማ አስጎብኚዎች ማህበር አባል ሙሉ ቀን ተገኘ ገልጸዋል። ለውበት ይጠቀሙበት የነበረ የስፓ አገልግሎት በዛ ዘመን ለመጀመሪያ ጊዜ የተተገበረው በአጼ ፋሲል ጊዜ ነው ማለት ነው የተሰራው። ከዛ በኋላ ደግሞ የእሳቸው የልጅ ልጆች እና ዲያም ሰገድ እያሱ፣ ትጌ ምንትዋብ የራሳቸውን ስቲምባዝ የተሰሩበት ሁኔታ አለ እና አሁን በየሆቴሉ የምናየው አይነት አገልግሎት ሀሳቡ የተወሰደው ከዚህ ነው ማለት ነው። የዛሬ አራት መቶ ዓመት እነሱ ይጠቀሙ ነበር። በዛ ጊዜ ምን ያህል ስልጣኔው ከፍተኛ እንደነበር ማወቅ እንችላለን። በ17ኛው መቶ ክፍለ ዘመን በነገስታቱ ግቢ በርካታ ስልጣኔዎች ጥበብ ከውበት ጋር ተጣምሮ የተገለጠበት ወርቃማ ዘመን እንደነበር ይጠቀሳል። በዘመን የሚያብብ ለሀገር የተረፈ ሙያም የካበተበት ጊዜ እንደነበር ይነሳል። በ17ኛው ክፍለ ዘመን አካባቢ በኮንስትራክሽኑ፣ በአርቱ፣ በሙዚቃው፣ በግጥሙ ጎንደር ከፍተኛ ደረጃም የደረሰችበት ስለሆነ ይሄ ወርቃማው የጎንደር ዘመን ያሰኘዋል። እትጌ ምንትዋብም ለጎንደር ሴቶች ሙያን አስተምረዋል። የጎንደርኛ ቀሚስን፣ የዕደ ጥበብ ሙያዎችን እንዴት እንደሚሰራም ያሰለጥኑ ያስተምሩበትም የነበረ ቦታ አለ በዚህ ግቢ ውስጥና ቀጭን ፈታዮች ቤት ይባላል። እንዲሁም የዶሮ ወጥ አሰራርን፣ ባልትናን፣ ሙያን ዶሮ 12 ብልቶች እንዳሏት ሰርተው ለነገስታቶችም እንደዚሁ ያቀመሱ እናት ናቸውና፣ እቴጌ ምንትዋብ ለጎንደር ሴቶች ብቻ አይደለም በአጠቃላይ የኢትዮጵያ እናቶች ሙያን ከእቴጌ ምንትዋብ ተምረዋል ማለት ነው። ከኢትዮጵያና ኢትዮጵያውያን አልፎ የዓለም ቅርስ የሆነው የአጼ ፋሲል አብያተ መንግስታት የነበሩት ክዋኔዎች በመሀል ለዓመታት ደብዝዘው ነበር። ይሁን እንጂ ከአራት መቶ ዓመታት በላይ ያስቆጠረው ቤተ መንግስታቱ በትውልድ ቅብብሎሽ የተጫነው እርጅና ተራግፎ ዳግም ተሞሽሯል። የአጼ ፋሲል አብያተ መንግስታት መሞሸርም ብዙ የሚያስደንቁ ጥበብና ውበትን ይዞ በአዲስ መልክ ተገልጧል። የቤተ መንግስታቱ መታደስ ትናንትን ለማወቅ ዛሬ የሚጠበቀውን ለመስራትና ነገን ለመትለም ለትውልዱ ስንቅ ሆኗል። በግቢው ስትጎበኝ ያገኘና ተማሪ ማህሌት ታደሰ ለዚህ ምስክር ነው ናት። እኔ ያየሁት ጎንደር ባህሏን ወጓን ልማዷን የምታስተላልፍበትን ቤቷን አይቼዋለሁ እና ታድሶ ስላየሁት በጣም ደስ ብሎኛል። ስለ ሴቶች ሙያ፣ ስለ አሰራራቸው፣ ስለ ፈትላቸው፣ ስለ ጥልፋቸው፣ ካለባበስ ካመጋገብ ካጠጣጥ ምናምን ብዙ የሚያስተምሩ ነገሮች አሉ። የአብያተ መንግስታቱ እድሳት ተዳፍኖ እና ደብዝዞ የነበሩ ታሪኮች፣ ቅርሶች ና ክዋኔዎች እንደገና ጎልተው እንዲታዩ ከፍተኛ አስተዋጽኦ እንዳለው የጎንደር የዓለም አቀፍ ቅርስ አስተዳደር አስተዳዳሪ ጌታውን ስዩም ገልጸዋል። ለጎብኚዎች ና ለትውልዱም ቅርሱን ብቻ ሳይሆን የቤተ መንግስቱን ሰብአዊ ክዋኔዎች ለማስተዋወቅ ይሰራል ብለዋል። ወደ ትውልድ እውቀቱ እንዲሸጋገር ተቀርጾም በህሊና እንዲቀር የማድረግ ስራ በአግባቡ እየተጀመረ ነው ያለው በአጼ ፋሲል አብያተ መንግስታት የነገስታትን አኗኗር በማሳየት ለቱሪስት አማራጭ መዝናኛ ይፈጥራል ተብሏል። ቀጻዩ ትውልድ ይሄን በቲያትር በኪነ ጥበብ መገለጽ ስላለበት ይህን ሊገልጽ ህይወት በአብያተ መንግስታት የሚባል ፕሮግራም ከአስር አመት በፊት ነው የጀመርነው። አሁን ደግሞ በአዲስ መልክ በግብአት በተሟላ የፌዴራል ቱሪዝም ሚኒስቴር ድጋፍ ተደርጎለት ከሶስት መቶ አምሳ በላይ ወጣቶችን ህይወት በአብያተ መንግስታት ምን እንደሚስ ምን እንደነበረ ሊገልጽበት የሚችል ሙሉ ዝግጅት እየተደረገ ያለ ጎብኚዎች ወደ ጎንደር ከተማ ሲመጡ ታሪክን ከቅርስ ውበትን ከጥበብ ጋር ተመልክተውና ተዝናንተው እንዲመለሱ እየተሰራ መሆኑ ተመላክቷል። የፋሲል አብያተ መንግስታት ጥገና የቅርሱን ደህንነት ከመጠበቅ ባለፈ የጎብኚዎችን ምቾት ሊያረጋግጡ የሚችሉ መሰረተ ልማቶችን ባሟላ ሁኔታ የተሰራ መሆኑን አስጎብኚዎች ገለጹ። በግቢ ውስጥ ከአሁን በፊት የነበሩ የእንግዶች ማረፊያ ቦታዎችና የአገልግሎት መስጫ ማዕከላት ምቾት የማይሰጡ እንደነበሩም አስጎብኚዎች አስታውሰዋል። ማህደር አድማሴ ተጨማሪ ዘገባ አላት። የኢትዮጵያውያን ኩራት የጎንደር ከተማ ድምቀት የሆነው የአፄ ፋሲል አብያተ መንግስታት በተለያዩ የሰው ሰራሽና የተፈጥሮ አደጋዎች ምክንያት ለዓመታት የመፍረስ አደጋ ተጋርጦበት ቆይቷል። አሁን ላይ ቅርሱ ታሪካዊ ይዘቱን ሳይለቅ ከተደረገለት ጥገና የጎብኚዎችን ምቾት መጠበቅ የሚያስችሉ የተለያዩ መሰረተ ልማቶች እንደተሟሉለት በጎንደር ከተማ በአስጎብኝነት የስራ ዘርፍ የተሰማሩ ግለሰቦች ተናግረዋል። እኛ አስጎብኚዎች ነን እና ደግሞ እንግዳ መጥቶ የሚጠይቀን እኛን ነው። እንዴት ነው ይሄ ቤተ መንግስቱ ለምን አይታደስም ምናምን የሚባል ነገር ነው የነበረው እና አሁን መታደሱ ትልቅ ነገር ነው። ቤተ መንግስቱ እንደሚታወቀው ለብዙ ዘመን ያው ዘወር ተብሎ አልታየም። አሁን በዚህ ሰዓት እንግዲህ እንደዚህ አእምሮ ተውቦ ለዓይናችን እጅግ በጣም ምግብ ሆኗል። ለህንፃውም እንግዲህ እድሜ ይቀጥላል። በፋሲል አብያተ መንግስታት ቅጥር ግቢ ውስጥ ከአሁን በፊት የነበሩ የእንግዶች ማረፊያ ቦታዎችና አገልግሎት ምስጫ ማዕከላት ምቹ ያልሆኑና የንጽህና ጉድለት የነበራቸው እንደነበር ያስታወሱት አስተያየት ሰጪዎቹ አሁን ላይ የተሰጠው ትኩረት የቅርሱን ደህንነት ከመጠበቅ ባለፈ የጎብኚዎቹን ምቾት የሚያረጋግጥ መሆኑን ተናግረዋል። በቤተ መንግስቱ ውስጥ የሽንት ቤት ችግር ነበረ። በተለይ እንግዶቹ እንደመጡ የሚጠይቁት እሱን ነው። አንዳንድ ጊዜ በቀጥታ በቅርብ ርቀት ያሉ ሆቴሎችን በመጠቀም ነበር የምናስጠቅመው፣ እና አሁን ይሄ ሽንት ቤቱ በግቢ ውስጥ መሰራቱ ለቱሪስቶች ፋታ ሰጧል ከዚህ በፊት የነበረው ብዙ ምቾት የሌለው ንጽህና ጉድለት ያለው ለእንግዳ ምቹ ያልሆነ የነበረ ነው። አሁን የተሰራው እውነት ለመናገር እጅግ በጣም ስታንዳርዱን የጠበቀ እንደ ዓለም ቅርስነቱ እጅግ በጣም ስታንዳርድ የሆነ የተሰራ። መታጠቢያ እጅግ በጣም ጥሩ ነው። በግቢ ውስጥ የጎብኚዎችን ምቾት በመጠበቅ የቆይታ ጊዜያቸውን ለማራዘም ታልሞ በተሰሩ የአገልግሎት መስጫ ቦታዎች የስራ እድል ተፈጥሮላቸው ያገኘናቸው ወጣቶች በበኩላቸው የሀገር ሀብት በሆነው የፋሲል አብያተ መንግስታት ውስጥ በመስራታቸው ደስተኛ መሆናቸውን ነግረውናል። በተፈጠረው የስራ እድል በጣም ደስተኛ ነኝ። ለብዙ ሰውም የስራ እድል ተፈጥሯል። በጣም ደስ የሚል ነገር ነው። አገራችን ላይ እንደዚህ አይነት ነገር መፈጠሩም ደስ ይላል። ያገኘው ልምድም የስራ እድልም በጣም ከፍ ያለ ነው። አሁን የተሰራው በዘመናዊ እጅግ በዘመናዊ መልክ ነው የተሰራው። ለቱሪስቶች ለማንኛውም ለሚመጣ እንግዳ ቢያንስ ነስ እንግዳን በሚመጥን መልኩ ነው የተሰራው እና በጣም ደስ የሚል ነው። በቤተ መንግስቱ የተሰሩ የእንግዶች አገልግሎት መስጫ ቦታዎች ሁሉንም የማህበረሰብ ክፍሎች ያገናዘቡ መሆናቸውን ተመልክተናል። የአጼ ፋሲል አብያተ መንግስታት ጎብኚዎች የምሽት አገልግሎት እንዲያገኙ በሚያስችል መልኩ መታደሱ የጎብኚዎችን የቆይታ ጊዜ የሚያራዝ መሆኑን በጎንደር ከተማ በቱሪዝም ዘርፍ የተሰማሩ ባለሙያዎች ተናግረዋል። ዳንኤል ወርቄ ተጨማሪውን ዘገባ ይነግረናል። የጎንደር አብያተ መንግስታት ላለፉት ከአንድ አመታት በላይ የእድሳት ስራዎች ሲሰሩለት ቆይተዋል። እንግዲህ የእድሳት ስራው የተጀመረው ሀምሌ አንድ ቀን 2016 ዓ ምት ነው የእድሳት ስራው በይፋ የተጀመረው። ከዚህ በኋላ እንግዲህ ተጠናቆ ለጎብኚዎች ክፍት መደረግ ተችሏል። የጎንደር የቱሪስት መረጃ ማዕከል ባለሙያ ትዘዘው ክንዴ እንደገለጹልን ከሆነ በተለይ ከእድሳት ስራው ጋር ተያይዞ ከውበት መጨመር በዘለለ በተለይ ቅርሱ ተጋርጦበት ከነበረው የመፍረስ አደጋ እንደታደገው ነግረውናል። ቤተ መንግስት መጣደሱ እንግዲህ የነበረበትን ሁኔታ ሁላችንም እናውቀዋለን። ስጋት ላይ የነበረ ነው። በመፍረስ ወደ ፍርስራሽ ወደ መቀየር ደረጃ እየደረሰ የነበረበት ነው። ሌት ተቀን ስጋት ላይ የነበረ ቤተ መንግስት ነው። አሁን ደግሞ እግዚአብሔር ይመስገን፣ እንደዚህ አገር ውስጥ እንኳን ያለህ እስከማይመስል ድረስ በጣም በሚያምር ሁኔታ እድሳቱ እየተካሄደ ይገኛል። ስለዚህ ይሄ ደግሞ ለቱሪዝሙ ትልቅ መነቃቃትን ይፈጥራል። በጣም ጥሩ እድል ይዞ ይመጣል ብለን እየጠበቅን ነው። እሱም ጅማሮም አለ። በምድረ ግቢው በተለያዩ የስራ ዘርፎች ለሚገኙ ዜጎች ደግሞ የተለየ እድል ይዞላቸው እንደመጣ ነግረውናል። በተለየ ቱሪስቶችን የቆይታ ጊዜ ከማርዘም እንዲሁም ደግሞ በየትኛውም ሰዓት መጠው እንዲመለከቱ እድል የፈጠረ መሆኑን ነግረውናል። ስሜ ሙልቀን ተገኘ ይባላለሁ። የጎንደር ከተማ አስጎብኚዎች ማህበር አባል ነኝ። የምሽት ጉብኝት መጀመሩ መልካም ነገሮችንም ያመጣል። ምክንያቱም ቀን ምናልባት መጎብኘት ያልቻለ ጎብኚ ወይም ቱሪስት ምሽት ላይም መጎብኘት ይችላል ማለት ነው እና ጎብኚውንም የቆይታ ጊዜ ጎንደር ላይ እንዲያረዝም ያደርጋል። ቱሪስቱም እንዲያድር ያደርጋል ማለት ነው። ስሜ ማሪየሽት ይባላለሁ። ስራ የቅርጽ ጥበቃ ነው። ቅርጹን ለመጠበቅ በጣም አስቸጋሪ ነበረ። ምክንያቱም እንዳለ ሙሉ ጨለማ ነው ነበር። አሁን ግን ከድሳት በኋላ እንደምታያቸው በጣም ውድ ና ውብ የሆኑ የአጫጭር የመንገድ መብራቶች ና ረጃጅም መብራቶች በውዛዎች ሁሉ ስላሉ በቅርብ ርቀት ማየትም መመልከትም መጠበቅም ችለናል። ና ትልቅ የሆነ እድል ነው የተፈጠረው በጎንደር አብያተ መንግስታት በተሰራው ስራ ጎብኚዎች በየትኛውም ሰዓት መጣው እንዲመለከቱ እድል የሚፈጥር ነው። ከዚህ ጋር ተያይዞ ደግሞ ጎብኚዎች የትኛውም ሰዓት ላይ መጣው እንዲመለከቱ እንደሚደረግ ወይዘሮ ትዘዘው ክንድ ናል። ቀን ብቻ ሳይሆን ማታም ለመስራት ምቹ ሁኔታዎች እየተፈጠሩ ነው። እንደምታየው መብራቱ በጣም ጨረቃ መስሏል። ስለዚህ ቀጣይ የሌሊት ጉብኝትም ለመጀመር ዝግጅቶች አሉ። ያው የቅርስ ጥገና ስራው ገና የተወሰኑ ፓርቶች ይቀሩታል ማለቅ አለባቸው። ያላለቁ ነገሮች ስላሉ እሱ ካለቀ በኋላ ግን ስራችን የሌሊት ጉብኝትም ጭምር የሚካሄድ ይሆናል ማለት ነው። በቀጣይም የጎንደር አብያተ መንግሥታትን በቀን መመልከት ለማይችሉ ዜጎች በምሽት መጥተው እንዲጎበኙ መልእክት ተላልፏል። የፋሲል አብያተ መንግሥታት ጥገና ተጠናቆ ለጎብኚዎች ክፍት መደረጉ አዲሱ ትውልድ ከታሪክ እንዲማር እድል የሰጠ መሆኑን ግቢውን ሲጎበኙ ያገኘናቸው ሕጻናት ተናገሩ። የአጼ ፋሲል አብያተ መንግስታት ታሪኮችን ጠብቆ ለትውልድ ለማስተላለፍ እየሰራ መሆኑን የጎንደር ከተማ አስተዳደር ባህል ቱሪዝም መምሪያ ገልጸዋል ቃል ኪዳን ኃይሌ ተጨማሪውን ትነግረናለች ውበቷ ሁሌ እንዳዲስ የሚያብበው ውዋ ከተማ ጎንደር የኢትዮጵያ ቀደምት ስልጣኔ ማሳያ ናት። በከተማዋ የሚገኘው የኢትዮጵያ ከፍታ አንዱ መገለጫ የሆነው የፋሲል አብያተ መንግስታትም ታሪክን፣ እውቀትንና ጥበብን ዛሬም ለዓለም ይመሰክራል። ይህንን ጠብቆ ለትውልድ ለማስተላለፍም ታሪካዊ ይዘቱን ጠብቆ እድሳት ተደርጎለታል። ታዲያ አብያተ መንግስቱ ግቢ ውስጥ ሲጎበኙ ያገኘ የነገ ሀገር ተረካቢ ህጻናት በቆይታቸው የተሰማቸውን ስሜት ነግረውናል። ስም ያዱን ይባላል ቀበሌ አራት ላይ በመሰራቱ በጣም ደስ ብሎኛል። ካሜራማና አስጎብኞች በመሰማራታቸውን በጣም ደስ ብሎኛል። ስሜ አብርሃም ስወደድ ይባላል የስድስት ክፍል ተማሪ ነኝ። ከዚህ በፊት ሁለት ጊዜ ጎብኝቻለሁ። ስድስት ክፍል ነው ለመጀመሪያ ጊዜ የመጣሁት። አሁን ያለው ሁሉ ታድሷል። ደግሞ አረንጓዴ ስፍራ ስለሆነ በጣም ደስ ይላል። የትንግሪ ታሪክ ብዙ ነገስታት የገነቡት ህንጻና የመመገቢያ አዳራሾችን የአንበሳዎችን ዋሻ ሰራሾቾችን አይቻል። አናንያ አላከ ማርያም ይባላል የታድሱ ብዙ ነገሮችን አይቻለሁ። አሁን በደንብ ታድሷል፣ ደስ ይላል። የአንበሳ ግቢዎች ምናምንም እንዳሉ ና አንበሳዎች ደግሞ የወጡት ከብዙ ጊዜ በፊት እንደሆነ ምናምን ደግሞ የተነገር ነው። ደሱ ለእኛን እንዳየት ከሆነ ግንቡን ደስ የሚል ገጽታ አለው። ለሰውም ለመየትም ልጃቸውን ለማስጎብኘት በአብያተ መንግሥቱ ግቢ ውስጥ ያገኘ ናቸው። ወላጅም ታሪክን ለልጆች ማሳየት ይገባል ይላሉ። የእኔ ሰው ሙሉ ነባላለሁ። ጎንደር ላይ ታሪክ አለው። ይህን ታሪኩን እንዴት ነው መሄድ ያለበት? ተቀብሎ መሄድ አለበት የሚለው ለማሳየት ነው የመጡው። ወድቀን ቤነስ ቪዚት ማድረግ አለብን። ምክንያቱም አብዛኛው ኬክ ቤት ምናምን ሳይሆን እንደዚህ አይነት ቦታዎችን ታሪካዊ ነገሮችን ማሳየትም ትልቅ ነገር ነው። ታሪክን ለትውልድ ጠብቆ ለማስተላለፍ አብያተ መንግስቱ ግቢ ውስጥ ጥበብን ተጠቅሞ አይረሴ መልእክትን ለማስተላለፍ እየተሰራ ነው የሚሉት ደግሞ የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ ጌታውን ስዩም ናቸው። አዲሱና ተቀጻዩ ትውልድ ይሄን በትያትር በኪነ ጥበብ መገለጽ ስላለበት ይህን ሊገልጽ ህይወት በአያት መንግስታት የሚባል ፕሮግራም አሁን በተወሰነ ደረጃ የጎንደር ሌብል የሆኑ ፕሮዳክቶችን እናስቀምጣለን በሽያጭም በዲስፕላይም። የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ ኃላፊ ማርያም፣ ካሳሁን ወላጆችና ትምህርት ቤቶች ህጻናት ታሪክን እንዲያውቁ አበርክቷቸው ከፍ ያለ መሆኑን አንስተው ለህጻናት ምቹ ሁኔታን ለመፍጠር እየተሰራ መሆኑንም ጠቁመዋል። በቀጣይ ትውልድ ከማስተላለፍ አኳያ እኛ ሰፊ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ህጻናት ሊዝናኑበት የሚችሉበት እየተሰሩ ያሉ ስራዎች አሉ። እሱ በቀጣይ የሚታይ ስለሆነ ይሄን አብያተ መንግስት ተረድተው ታሪካቸውን ተገንዝበው ሊሄዱ የሚችሉበት ሁኔታ ለመፍጠር እኛ ምቹ ሁኔታን ለመፍጠር ስራ እየሰራ ነው። ታሪክን ጠብቆ ለትውልድ ማስተላለፍ እንደሚገባ የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ መልእክት አስተላልፏል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳ እያመሰገንን በጎንደር አጼ ፋሲል አብያተ መንግስታት ግቢ ውስጥ ተገኝተን ወደ እናንተ ያዘጋጀንላችሁን ዜና እስካሁን ስትከታተሉትን የቆያችሁት ይመስል ነበር። ከዜናዎቹ ጋር መቤቱነኛው አብራሽ ቆይታ አደረግኩ። ጤና ይስጥልኝ።